ቦታው ላይ ሲቀመጥ ደስ የሚለው ሰዋል። አንድ ገበሬ ተክል ከተከለ በኋላ ይኮተኩታል፣ ውሃ ያጠጣዋል፣ ቅጥር ይቀጥርለታል። እግዚአብሔር ደግሞ እንደዚህ አለ፣ ቅጥርሽን ደህንነት አደርጋለሁ። ልክ እንደዛ በእግዚአብሔር ቤት የተተከለ ሰው ልክ እንደዛ ተክል ቅጥራል። ከዛ ሽምግልናህን በዘይት ምን ይላል? ይለመልማል። ሽምግልናህን በዘይት ማለት ዘይት ይቀባዋል ማለት አይደለም። ያላደገ ሕፃን ለናቱ ለአባቱ ማገናኘት ዕብራውያን ምዕራፍ 12 ላይ እንደዚህ የሚል ቃል አለ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ዳመና በዙሪያችን ካሉልን እኛ ደግሞ ሸግመን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፍጻሜ ኢየሱስን ምን ብለን ተመልክተን ከፊታችን ያለውን ሩጫ ሰዋይተ ሩጫን የሚያስቆም ከሆነ በጣም ከባድ ነው። ሩጫ መሆን ያለበት ማንን ማየት አለብህ? ኢየሱስን ብቻ፣ መስቀሉን ብቻ የምታይ ከሆነ እዚህ አጠገብ ያሉ ነገሮች አይታዩም። ለምሳሌ እንዲህ ብሎ የሚሄድ ሰው ከታች ያለውን ማየት ይችላል። ማየው ምንን ነው? ሰማይን ነው ማየው። ሊወድቅም ይችላል። እንደዚህ አለ ሙሴ፣ ዛሬ አለ ድሎት አለ ምቾት አለ አለ ግን አለ ይሄ ተራ ነገር ነው አለ። በጣም የሚገርመው ዛግብ ላይ ብድራቱን ትኩር ብሎ ተመልክቷልና ይላል የሆነ ያየው ነገር አለ። ዛሬ አይናችን በክርስቶስ ላይ ይሁን። ስለዚህ ለማደግ የመጀመሪያው ነገር በእግዚአብሔር ቤት መተከል አለብህ። መዝሙር 92 ቁጥር 12 እስከ 14 እንደዚህ ይላል፣ ጻዲቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል። የሆነ ሰው በእግዚአብሔር ቤት ይተከላል። የመጀመሪያው ነገር፣ አንድ ተክል ድንጋይ ላይ ብትተክለው አያድግም። ለምሳሌ ነጭ ሽንኩርት ነጭ ሽንኩርት አንደኛ በበጋ ሁለተኛው ነገር በጣም ፍጋማ መሬት ይፈልጋል፣ በጣም እርጥባማ መሬት ይፈልጋል። ከደገና አፈሩ ምን መሆን ድቡልቡል መሆን የለበትም፣ አፈሩ ለም መሆን አለበት። በጣም የሚገርመው ነገር የአየር ንብረት ይመርጣል። ለምሳሌ ለውዝ ብትል እዚህ አካባቢ አይበቅላ። የሆነ የሚመርጥበት እያንዳንዱ የሚመርጥበት ቦታ አለ። የመጀመሪያ ነገር የሚያገኘው ሚኔራል አለ ከመሬት ሰውነት ውስጥ በተመሳሳይ። ስለዚህ የግድ ከተከልከው በኋላ ምን ይፈልጋል ማለት ነው። አየር ንብረቱ ተስማሚ ባልሆነበት ቦታ ብተክለው ይደርቃል። ለምሳሌ እዚ ጋር ልምጣ። ይሄ ለምንድን ነው እንደዚህ የደረቀው? የፀሐይ ብርሃን አላገኘም። የፀሐይ ብርሃን ስላላገኘ ቶሎ ወዲያውኑ ደረቀ። አሁን ይሄ ያማራበት ወጥቶ ነው፣ ወጥቶ አየር አግኝቶ የፀሐይ ብርሃን አግኝቶ ነው። የሰው ልጅም እንደዛው ቤት ቦታ ነው ማደግ ያለበት፣ የሚለውን ላሳያችሁ ፈልጋለሁ። መንፈሳዊ እድገት ስጋዊ እድገት አለ። ልክ እንደዛው ይሄኛው ነገር ወጥቶ ውጭ አየር ካላገኘ ቤቱ ዝም ብሎ ቢቀመጥ የፀሐይ ብርሃን ያስፈልገዋል። እንኳን እሱ ቀርቶ ለልጆቻችን ለእኛም የፀሐይ ብርሃን ያስፈልጋል። እናታች አላያችሁም? አብሽ ይፈጩና ጠዋት ወጥተው ልጆቻቸውን ምን ያደርጋሉ? እኛንም ጭምር መጥተው ሊሆኑ ይችላሉ። ጀርባቸው ይመታል ሚስጥሩ ምንድን ነው? እነሱ ያውቁታል። ጀርባቸው ምን እንዲል እንዲጠነክር የፀሐይ ብርሃን ይሰጣሉ። እኛም ዛሬ ካላገኘን፣ ብዙ ሰው መድኒት ነው እየቃመ ያለው የፀሐይ ብርሃን ያጣ። አንዳንድ ሰው ከቤት አይወጣ፣ ፀሐይ ብርሃን አይፈልግ። የፀሐይ ብርሃን ራሱ ምን አይነት ዋጋ ምን አይነት ሚኔራል እንዳለው እኛ አናቅም። ስለዚህ የሆነ ተክል ወስዳችሁ ድንጋይ ላይ ብትተክሉት አይበቅልም። ሰው የት ነው የሚያድገው? በእግዚአብሔር ቤት መተከል አለበት እየነቀልክ የሆነ ቦታ ወደ አስተክለው ሁልጊዜ ቦታው ላይ ሲቀመጥ ደስ የሚለው ሰዋል በናዝሬቱ በጌታ በኢየሱስ ስም ዛሬ የሆነ ሰው በእግዚአብሔር ቤት ይተከላል እጃችሁን ከፍ አድርጉና እኔ በእግዚአብሔር ቤት እተከላለሁ በሉ ባካቸው እግዚአብሔር ቤቱ ስንተከል ምንድን ነው የምንሆነው ብላችሁ ካላችሁ እናድጋለን ግን ምን ይፈልጋል በእግዚአብሔር ቤት ውስጥ መተከል ያስፈልጋል አንድ ገበሬ ተክል ከተከለ በኋላ ይኮተኩታል፣ ውሃ ያጠጣዋል፣ ቅጥር ይቀጥርለታል። እግዚአብሔር ደግሞ እንደዚህ አለ፣ ቅጥርሽን ደህንነት አደርጋለሁ አለ። ቅጥር ለምንድን ነው ብላችሁ ካላችሁ፣ ልክ እኮ ነው፣ መዳን ነው። ለምን የሆነ እንስሳ ገብቶ ያንን ነገር እንዳበላሽ። ልክ እንደዛ በእግዚአብሔር ቤት የተተከለ ሰው ልክ እንደዛ ተክል ቅጥር አለው። የሆነ ነገር እየመጣ እንደፈለገ ያደረገው የሆነ ነገር እየመጣ መብረቅ አይጠለበትም። ከዛ ሽምግልናህን በዘይት ምን ይላል ይለመልማል። ሽምግልናህን በዘይት ማለት ዘይት ይቀበዋል ማለት አይደለም። ዘመን ሙሉ ምንድን ነው ብላችሁ ጋላችሁ፣ በቅባት ነው ህይወት፣ በቅባት ነው ያላደገ ህፃን፣ ለእናቱ ለአባቱ ማዘን ነው። ለምሳሌ የአስራ ሁለት ዓመት ልጅ ዳይፐር ብታደረጉለት አያስጠላ። ምንድን ነው ብላችሁ ወይ ሰውየው የአእምሮ ችግር አለበት። ምን ማለት ነው በአእምሮ መታደስ ወይም የአእምሮ ጤናማነት ጎሎታል። ለዚህ መድኃኒት ያስፈልገዋል። ያላደገ ጴንጤ 30 ዓመት ቸርች ነኝ ይላል። ድሮ ቀረ ፍቅር፣ እኔ አባት አልቀረም፣ ይኸው አለ በህይወት ላይ ከተረጎምከው፣ በሕይወት ላይ ከቀየርከው፣ ትናንትና በጳውሎስ የሚሰራ በነ ጴጥሮስ የሰራ በነቢያት የሰራ ዛሬም በኔም ባንተም ይሰራል። ስለዚህ ምንድን ነው ብላችሁ ካላችሁ፣ ሰዎች ለምንድን ነው ታዲያ ማያድጉት? በእግዚአብሔር ቤት አልተተከሉ። ለምሳሌ ይህንን ውሃ መኪና ላይ ተጭኖ ጨቅይቶ፣ አልበል ውስጡ ውሃ አለ፣ ጭቃ በጭቃ ሆኖ ስጠጠዋለ፣ መታጠብ አለበት። ስለዚህ ልላቸው የሚገባ ምንድን ነው፣ ንጽት ያለ ነገር አጥበን ደስ እያለን፣ የሆነ ያልተቀየረ አእምሮ በሽታ ነው። ይህንን አእምሮ ደግሞ የሚቀይረው የእግዚአብሔር ቃል ይባላል። በዚህ ይቀየራለሁ የሚል ጮኸ፣ አሜን ይበል። ለምንድን ነው ሰው መቀየር የማይፈልግ ለእግዚአብሔር ቃል ጊዜ እንጂሩ? የእግዚአብሔር ቃል ለኛ ለእድገታችን፣ አቤት አንድ ሰው የመጀመሪያው ነገር ለማደግ ምን ያስፈልገዋል ብላችሁ ካላችሁ የእድገት ሂደት መወለድ አለበት። ሄዳችሁ ዮሐንስ ሶስት ምዕራፍ ሶስት ቁጥር ስድስት ላይ ዳግመኛ ካልተወለዳችሁ የእግዚአብሔርን መንግስት ልታዩ አትችሉም። ሰው ከናቱ ሆኒ ልወለዳል ከተወለደ በኋላ የእድገት ፕሮሰስ አለው። ያድጋል፣ እያደገ ነው ሚሄደው። ልክ እንደዛ መንፈሳዊ ነገርም ሰው በክርስቶስ ኢየሱስ መወለድ አለበት ዳግመኛ ሁለተ ሁለተኛው ነገር በጣም የሚገርመኝ ነገር ከመወለድ ቀጥሎ መመገብ ያስፈልጋል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ አንድ ቃል አሳያቸው ቃሉን መመገብ ነገር ግን በጌታችንና በናይታችን በኢየሱስ ክርስቶስ ጸጋ እውቀት ደጉ ይላል። ለምን መረዳት እንድንጨምር፣ ለምን በእግዚአብሔር ላይ እንድናተኩር፣ ለምን በእግዚአብሔር ፍቅር እንድንመላለስ። ቃሉን ስትመገቡ ሶስት ነገር በእናንተ ህይወት ይሆናል። አንደኛ ምን ይሆናል በእግዚአብሔር ላይ ያለን መረዳት ይጨምራል። ሁለተኛ በእግዚአብሔር ላይ እናተኩራለን። ሶስተኛ በእግዚአብሔር ፍቅር ምንላለን እንመላለሳለን። ሌላው እዛው ጋር ቆላጥያስ ምዕራፍ ሁለት ላይ ቁጥር ስድስት እንደዚህ ይላል፣ እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁ በርሱ ተመላለሱ፣ ስር ሰዳችሁ በርሱ ታነጹ፣ እንደተማራችሁ በሃይማኖት ጸንታችሁ ጽኑ፣ ምስጋና የሚብዛላችሁ ይላል። ስለዚህ የእግዚአብሔር ቃል በእኛ ውስጥ ባለ ጊዜ ይህ በህይወታችን ላይ ከፍ ያለ ነገር አእምሮአችን እያደገ ይቀጥላል። አንድ ነገር ላሳያችሁ። ለማደግ ሌላ የጸጋ ወተት ያስፈልጋቸዋል። ኤፌሶን ምዕራፍ ሁለት ቁጥር 8 ላይ ጸጋውንም በጥበብና በአእምሮ ሁሉ ምን አላለን? አበዛልን ይላል። ሁለተኛ ጴጥሮስ 1 3 18 ላይ ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋ እውቀት ደጉ ለእርሱ አሁንም እስከ ዘላለም ድረስ ክብር ይሁን ይላል። ታዲያ በእግዚአብሔር ቃልና በጸጋው እንድናድግ ከፈለግን፣ ጸጋ እንዴት ነው የሚመጣው? እዚህ ውስጥ ውሃ አለ አይደል? ውሃው በራሱ ብቁ ነው እንዴ? ምን ያስፈልገዋል? እቃው ያስፈልጋል። እቃ ውስጥ ምን አለ ማለት ነው? ውሃ አለ። ይሄ ሃይላን የተሸከመው ውሃ ነው። አንድ ሰው እግዚአብሔር አምላክ ሊረዳው ከፈለገ ምን ያስፈልጋል ማለት ነው? ልክ እንደዛ እቃ እዛ ውስጥ ያለው ውሃ እቃው እንደረዳው። ይሄ አሁን ይሄንን ዕቃ እንደዚህ ብትነኩት ውሃው ይፈሳል። አንድ ክርስቲያን በጸጋ ካልተመላለሰ በእግዚአብሔር ቤት ሙሉ መሆን አይችልም። ጸጋ የሚገኘው ወደ እርሱ በመቅረብ ነው። ጌዴዮን እንደዚህ አለ። ምን አለ? ብቀኛ እግዚአብሔር ትቶ ነው አለ አለ። አይ ማን ነው የተወ? ያንተ ነገር ስላልሞላ ነገሮች ስለተዘጋጉ ማገለግለው ጌታ ምስክሬ ነው። ዛሬ የሆነ መልአክ መጥቶ ይነግርሃል። እኔ እንደነገርኩህ መጥቶ ይነግርሃል። ሁለተኛ እኔ ቆይ ተሳስቼ ነው ወይስ ለምን እዚህ ውስጥ ገባሁ ምትል ዛሬ እነግርሃለሁ። አልተሳሳትክም። እግዚአብሔር እንደዚህ ይልሃል፣ ነገርን እቀይራለሁ፣ ታሪክን እቀይራለሁ፣ ታምራት ይሆንልሃል። እንቅ ብለ ግራ ገብቷችሁ ያላችሁ ሰዎች እግዚአብሔር አልተዋችሁ። እግዚአብሔር ጉድጓድ ውስጥ ያለውን ሰው ዛሬ ከዛ አውጥቶ ለክብር ያበቃዋል። እስኪ ለዚህ ጌታ እልልታና ጭብጨባ እናመጣለን።